ማንነት አታውቂውም፣ ገባሽ? ማንነትሽን ማ አየ ነው እኮ ምን አይነት ጋጠ ወጥ ባለጌ ሴት እንደሆንች ማለት ነው። በጣም የሚያስጠላ ነገር ነው። ፍቅር ያን ይሄም መጣ ሄደ። ፍቅር ላይ ነው የሚጮኸው፣ ፍቅር ላይ ነው የሚበረታው፣ ፍቅር ላይ ነው ችግሮችን የሚፈጥረውና እች ልጅ ምን ልሁን ነው የምትለው። ያዙ ይልቀቁኝ አለች ኮ እንደው እኔ የእውነቴን ነው የምላችሁ። እኔ አላቅም በዛ ሰፈር በዛ አካባቢ ራሱ ብኖር ማለት ነው ያለችበት ፈልጌ የሆነ አምር ነበር ማረጋት። የእውነቴ ነው ምላችሁ። እንዴት ነው የጠገበችው? በመድሃኒዓለም ምን አይነት ማለት ኧረ አልገባኝም። የሆነ አንዳንዴ ሰው ግን ማለት ነው ይጨፈናል። በቃ አምሮን ጭፍን አድርጎ የሚመጣው ሰው አለ። የሆነ በአፍንጫቸው እያሰቡ የሚመጡ ሰዎች አሉ፣ በጣም በሚያሳዝን ሁኔታ ማለት ነው። ፍቅር ግን ትዕግስቷን ሳላደንቅ አላልፍም። አቤት ስርዓቷ፣ አቤት ትዕግስቷ፣ አቤት በቃ ሰው አክባሪነቷ። ትለያለች እኮ ጭራሽ። ቤቷ ድረስ ሄዳ ከቡሪ ክራቂ ምናምን ምን ያገባት ሲጀመር። እሷ የሰው ወደዳት በጣም የምትወደድ ምርጥዬ። በቃ አንዳንድ ሰዎች እነሱ መወደድ አልችል ሲሉ ወይ ደግሞ አላቀ ሲሉ ሌሎች ሰዎች ላይ ነው ለምን እነሱ ተወደዱ? ለምን እኔ አልተወደድኩም? ብለው ስርአት አልበኝነት ነገሮችን የሚያሳዩትና፣ ፍቅር በዚህ ልክ ምን ታደርጋት? ከቡሪች ጋር ተግባባች። ጀስት ፍሬንዶች ናቸው። ይዋደዳሉ፣ ይግባባሉ ምናምን ነገር። ተመቸችው ተመቻት። ጥሩ ጓደኛዋ ነው፣ ጥሩ ጓደኛው ነች። አለቀ። ከዛ ውጪ ዛሬ መጣ፣ ለምን ከኔ ጋር አልሆንም? ለምን ከኔ ጋር ጊዜ አላሳልፍም? ለምን እኔን አልመረጠም? ለምን አንቺን አስቀደመ? ለምን አንቺን አስበለጠ? ለምን ከኔ በላይ ለአንቺ ጊዜ ሰጠሽ? ብላ በዚህ ልክ እስከ ቤቷ ድረስ ሄዳ ጭራሽ ፍቅር ላይ ውሃ ደፋችባት። የእውነት ምን አይነቷ አይናውጣነች። በጌታ ስም ዛሬ በኋላ የመጣ አይናወጣሉ እንዴ! ፍቅርን ተዋት፣ ህይወቷን ትኖርበት ቆንጅዬ፣ የምትወደድ በጣም ትሁት የሆነች ሰው አክባሪ ጨዋ ሴት ሁሉም በቃ የሚወዳት ሁሉም ሰው አይነት የሚመኛት ሴት ነች ስርአቷን ያስወደዳት ባለጌ አለባበስሽ ራሱ አይመስጥም ሁሉ ነገርሽ የማትስቢ በጣም የምታስጠይ ደባሪ ልጅ ነሽ የእውነቴን ለመናገር ማለት ነው እና ከቡሪክ ጋ እኮ ደግሞ ምንም ነገር የላትም እችማ ሚስት ብትሆን እስካሁን ፍቅርን ቤቷን እስከ በቦንቡ ነበር የምታጋየው ገና ገና ለገና ከቡሪካ ምንም ሳይኖራት ጊዜ ለምን አልሰጠኝም ምናምን ብላ በዚህ ልክ ፍቅርን ምን ምንድን ነው የሄደም የመጣም ፍቅር ላይ ሁሉን ነገሩን እንትን ይላል እንዴ ተዋት፣ ኖርበት ህይወቷን። እሷ ከማንም አትደርስም። ለሰው ደስታ ስትል እሷን ተጎድታ እሷን ራሷን ጥላ ነው የምትኖረው። የእውነቴ ነው ምላችሁ ከሰው ከሰው ከራሷ ይልቅ የሰውን እያስቀደመች ነው የምትኖረው። በጣም ነው የሚያም። በቃ እኔ ልጅቷ በጣም ነው ያጨለለች። በጣም በቃ እኔ ፍቅርን በጣም ነው ያደነኳት። ልትመታት አንጠልጥላት ነበረ፣ ግን ደግሞ በቃ አለ አይደለ እፍ እኔ እንጃ አላውቅም። ሰው አክባሪነቷ ነው በቃ። ጾም ላይ ነኝ ፈጣሪሽና ክብሪ ብላ ነው ያስወጣቻት ከቤቷ ጭራሽ ቤቷ ድረስ ሄዳ ሰው መስላ በዚህ ልክ ከሱ ራቂ ምናምን እንዳታወሪው እንዳትደውዪው፣ ከእኔ ጋር ነው መሆን ያለበት፣ አንቺ ግባ አንቺ ምክንያት ነው ጊዜውን አልሰጠኛለሁ ምናምን። እናሱን ሄደሽ አትጠይቂም፣ እንዲህ የምትጠይቂውን አካል ሄደሽ ለምን ፍርድ ቤት አትከሽው? ምን አገባት ፍቅር እዚህ ውስጥ? ምን አይነቷ አደባሪ ናውጣ ነች። በነገራችን ላይ በመጀመሪያ እንዴት ናችሁልኝ ውድ ቻናል የቤተሰቦች ያላችሁበት ሰላማችሁ ይብዛ። ይቅርታ ስሜታዊ ሁኜ ነው ማለት ቪዲዮውን ሳየው በጣም ነው የተናደድኩት፣ በጣም በቃ ከም ነግራችሁ በላይና ለዛ ነው ቶሎ ዝም ብዬ ሰላም ሳለላችሁ የገባሁትኝና ውዶችዬ፣ እንኳን አደረሳችሁ ለማለት እወዳለሁ እህቶቼ፣ ወንድሞቼ በያላችሁበት የአለም ዳርቻ ሁሉ በስደት ያላችሁ እህቶቼ፣ በተለይ ይሄ ቀን ለእናንተ ምን ማለት እንደሆነ ከባድ ቀን ነው ማለት አላውቅም። በስደት በዓል ሲመጣ በጣም እንደሚከፋችሁ አውቃለሁ። እኔም የነበርኩበት ጊዜ ስለሆነ ና እኔም የሚገርማችሁ ሀገር ገብቼ የገባው የገባው አይመስለኝም። የሆነ እንባዬ ሁሉ ይመጣል። የእውነት በሄድኩበት ቦታ ሁሉ የሆነ ነገር ድባቡ ሳይ ጌታ ሆይ ለዚህ ቀን አበቃኝ፣ ለዚህ ሰዓት አደረስከኝ ብዬ በቃ እንባዬ ዝም ብሎ ይወርዳል። ና ተአምር ነው ለእኔ በዚህ ቀን በዚህ ሰዓት በዚህ አመት ሀገሬ ላይ መሆኔ ና እናንተም ደግሞ እንደዚህ የደስታን እንባ እንድታለቅሱ ትልቁ ምኞቴ ነው። በሰላም ለሀገራችሁ እንድትበቁ ማለት ነው። እና ብቻ እግዚአብሔር ይመስገን ሁላችንም በያለንበት እንግዲህ ፈጣሪያችን እያመሰገንን በሰላም ለሀገራችን እንዲያበቃን እየጸለያችሁ በሰላም እንድትገቡ ምኞቴ ነው። አይዟችሁ፣ በርቱ ለማለት እወዳለውኝ። እና ሰላም ሳልላችሁ ገባውኝ፣ እና ወደ ፍቅር ስመጣላችሁ እንግዲህ ፍቅር እች ልጅ ምንም ያደረገችው ያጠፋችሁ ነገር የለም። ቡሪክና ፍቅር ጓደኛ ማቾች ናቸው ፉፉም አለ ጥሩ ጊዜ እያሳለፉ ነው። ከፉፉ ጋር የሆነ ነገር ጀምራ ነበር እንደምታውቁት። አልሆን ሲል አልሳካ ሲል የተዋደደ ሁሉ አብሮ አይሞሸርም የሚባል ነገር አለ። ና ካልተሞሸሩ ደግሞ በጓደኝነት እንቀጥል የሚለውን ነገር አስቀጥለው። ቡሪክም አለ በጣም ጥሩ ጊዜ እያሳለፉ ነው የሚገኙት። ና በእርግጥ ዩትብ ላይ ስትመጡ ሙሉ ጊዜያችሁን ዩትብ ላይ ስትወጡ ሙሉ ጊዜያችሁን ነው የምትሰጡት። ኤዲት ማድረግ ቪዲዮ አለ ቪዲዮ መቀረጽ አለ ቀረጽ አለ በየቀኑ ምናምን ያ ያ ነገር ቢዚ ያደርጋችሁና ከቤተሰብም ከጓደኛም ትንሽ ልትርቁ ትችላላችሁ። ወይም ደግሞ የድሮ ልማዳችሁ ድሮ የምታደርጉት ነገር ትንሽ ጋፕ ሊል ይችላል እና ቡሪክም እንደዛ ነው የሆነው። ዩቲዩብ ላይ ሲውል ጓደኞቹ ጋር ትንሽ እየተራራቀ ወይም ደግሞ በደንብ እንደ ድሮ ጊዜ የማይሰጣቸው ሆኖ ና ይቺ ልጅ እንግዲህ መጣች ፍቅርንና ፉፉን በጣም ነው የጮችባቸው። ገና ሳታቃቸው ገና ምንም ምናቸውንም ሳታቅ ለምን እንደሆነ ሳትጠይቅ በጣም እየጮችባቸው ለእናንተ ብሎ ነው እኔ ተሆኝ ምናምን ብላ ፍቅርን ሁሉ ለመደባደብ ምናምን እንትን ብላ ነበር እና ቦሪክ አባሯ ትሄዳ ነበር። ተመልሳ መጣ ይቅርታ መጠየቅ እፈልጋለውኝ ፍቅርን አለች። ቡሪክም ይዟት መጣ። ጭራሽ ቤቷ ድረስ ማለት ነው። ፍቅር እንጀራ እየበላች ነበር። ምግቡን እንኳን በልታ ሳትጨርስ እንብላ ስትላቸው አንበላም ሲሉ ምግቡን አንስታ ከድና አስቀምጣ ነው እነሱን ለማውራት፣ ለነሱ ጊዜ ለመስጠት፣ ጆሮዋን ለመስጠት የመጣችውና ቁጭ ስትል ብዙ ነገር ተነጋገሩ ምናምን። ይቅርታ በቃ ምናምን ተሳስቻለሁ አለች። ከዛ ደግሞ ድጋሚ እንደ ሴት የምናወራው ነገር አለ ቡሪክን ውጣለን ብለው ብላ አስወጣችሁ ከወጣች በኋላ እኔ ይቅርታ አድርጊልኝ፣ ለአንቺ ምንም አይነት ይቅርታ አልጠይቅም ይሁን እንደዚህ ምናምን ብላ፣ እሪ ብላ ጮኸችባት። ከእሷ አጠገብ ራቂ፣ ከዚህ በኋላ ስልክ እንዳትደውይለት ምናምናም፣ ብዙ ነገር ነው ያለችው። ፍቅር ደግሞ መልሷ በጣም ነው ደስ ያለኝ ታውቂያለሽ፣ ያለቻት ከዚህ በኋላ እንደውም ስልክ ራሱን እንዳይደውልልሽ ነው የማደርገው ነው ያለቻት። ና እች ልጅ በጣም እሳት ለብሳ እሳት ጎርሳ ነው የመጣችሁ። ያላችሁ ግንኙነት ባልሽ ነው ወይ ባልሽን ቀምቼሻለሁ ወይ ስትላት፣ ምን አገባሽ እሱ ምን የሚሆን ነው እያለች የምትገኘው ና ምን አይነት ጋጥወጥነት ነው ማለት አንዳንዴ ግን ሰው እኔ ሴትነቴን በጣም ነው የምወደው። በነገራችን ላይ በጣም ሴትነቴን አከብረዋለሁ። የእውነት አንድ ክፉ ነገር ካደረኩኝ ሙሉ ሴቶችን የማሰድብ ነው የሚመስለኝ ሁላ ብዬ እኔ በጣም ነው የምጠነቀቀው። እች ሴት ግን አስባት፣ በአደባባይ ወጣ፣ ምንም በማይመለከታት ልጅ ሂዳ እስከ መማታት ዋ፣ እስከ መዳፋት ቤቷ ድረስ እንግዲህ አስቡትና ይሄ ምን አይነት ነውር ነው። በጣም ነው የሚያሳስብ። ምንድን ነው ፍቅር ላይ ያላችሁ ነገር ተዋት፣ ኑሯን ተኖርበት። እሷ ከማንም አትደርስ፣ እየተበደለች እየተገፋች ለሰው ደስታ የምትጨነቅ ልጅ ናት። ና እባካችሁ ተዋት ለማለት ነው። እችን ልጅ ደግሞ አንድ ማድረግ አለብህ ቡሪክ ምንም ስርዓት ያላት ልጅ አይደለችም፣ እና ድጋሚ ራሱ ፍቅርን ማግኘት የለባትም የእውነቴን ነው። ከፈለክ እንግዲህ እሷን ይዘህ ራሷን ይዘህ መሄድ ትችላለህ። ሲጀመር ምን አገናኛችሁ? እሷ ክርስቲያናት አንተ ሙስሊም ነህ። ምን አገናኝቷችሁ ነው? በዚህ ልክር የምትለው ችግር የለው እሺ። እሱ ሲሆን ጓደኛዬ ነው ጓደኛዬ ነች አለ አይደል? ምንም ነገር የለንም አለ። ከዚህ በላይ ምን ሰው አረት። የእውነት በጣም ነው የሚያስጠላው። እስኪ ተፈለጉ ሴቶች። እናንተ ብቻ ወንድ ስታሯሩጡ አተዋሉ። እናንተ ብቻ ወንድ ስትከተሉ አተዋሉ። ተፈላጊ ነን፣ የእውነት ውድ ነን። እዚህ ምድር ላይ እንደ ሴት ልጅ ውድ ዋጋችን ተመን የለውም። ውዶች ነን። ለምንድን ነው በዚህ ልክ የምንለማመጠው? በዚህ ልክ ለምንድን ነው ለወንድ ልጅ ብለን ክብራችን ዝቅ የምናደርገው? የእውነት ደስ አይልም እኮ እረ ተዉ ግን እና ፍቅርን ለቀቅ አርጊያት። የእውነቴ ነው እች ልጅ ድጋሚ ከመጣች ያለችበት ራሱ ሮጭ ቢሄድ ራሱ ደስ ይለኛል። ቅጥቅጥ ማረጋት ማለት ነውና፣ ፍቅር ደግሞ በጣም የዋህነት ሽን ትህትናሽን ሰው አክባሪነት ሽን አይቻለሁ። እንዲህ የጮኸች እንዲህ የተመናቀረችብሽ አነጋገሯ ራሱ በጣም ነው የሚያስጠላው። አስተያየቷ ራሱ አቀማመጧ ራሱ ምን አርጌሽ ነው አለቻት። ምን አርጌሽ ነው ዛሬ ነው የምንተዋወቀው፣ በእኔ ማንነት ላይ በእኔ ህይወት ላይ ሀሳብ አስተያየት የምትሰጪው ስትላት፣ በቃ ከሱ አጠገብ እንዳለሽ አንቺ ማን ስለሆንሽ ነው። እንደውም በእልህ ለነገሩ እልህ ቤት ያፈርሳል፣ ምንም አያደርግም፣ ግን ፍቅር ከዚች ልጅ ጋር የማትመጠንሽ ልጅ ናት። ጭራሽ አጠገባ ራሱ መቆም የለብሽም ጭራሽ፣ አትወዳደሩም፣ አትነጻጸሩም። በጣም ልቅ ልቅ የሆነች ልጅ ናት። ይህን ነው ልል የምችለው። ቡሪክ ደግሞ በእናትህ ፍቅርን ተጨነቅላት። ጓደኛ ናት፣ ትወድሃለች፣ ታከብረሃለች፣ ለአንተ ቦታ አላት። አንተም ለእሷ ያለ ቦታ አለና በማንም ጋጥ ወጥ በሆነች ሴት ወይም ደግሞ ስርዓት በሌላ ሴት አምጥተህ ማሰደብ አልነበረብህም። በእርግጥ ይቅርታ አልጠይቅ ነው ምናምን ብላ ተለሳልሳ ምናምን ነው የመጣቸው። አንተ የምታውቀው ታሪክ የለም ግን ድጋሚ ልጅ ስርዓቷን ካልያዘች ባታገናኛቸው ጭራሽ ከፍቅር ጋር አብሮ ባይሆኑ ነው የምለው። እና ብዙ ልጆች ከትናንት በፊትም ከትናንት በፊት በፊትም ትናንትም ዛሬም ቪዲዮ አልሰራውም ስለ ፍቅር ብቻ ሳይሆን ስለ ሌሎቹም እየሰሩ አይደለም። ኔትወርክ ኢትዮጵያ በጣም አስቸጋሪ ነው። አንድ ቪዲዮ ለመጫን ሶስት ሰዓት ነው የሚጠብቅብኝ። ሶስት ሰዓት እጠብቃለሁ እና ፍቅርን ጠልቻት ስለ እሷ ቪዲዮ መስራት አስጠልቶኝ ምናምን አይደለም። ፍቅርን መቼም ልተዋት አልችልም። በጣም የምወዳት በጣም በቃ ትልቅ ደረጃ ላይ ደርሳ ማየት የምፈልጋት ሴት አንዷ ናት። የእውነት የለምላችሁ ከዩትዩብና ስለ እሷ ላለመስራት ፈልጌ ሳይሆን ኔትወርክ አስቸጋሪ ነው። አንድ ቪዲዮ ሶስት ሰዓት ሙሉ እጠብቅና ከዛ ደግሞ ሲደክመኝ ትቼተኛለሁ ቪዲዮቻቸውን እከታተላለ ያለው እኮ ግን መጥቼ ቪዲዮ እና ኢትዮጵያ ደግሞ እነሱ የሚለቁት ሰዓት በኢትዮጵያ ሳይሆን በሌላ ሰዓት ነው እና ሰዓቱ ከኢትዮጵያ ጋር በጣም ነው የሚቃረንብኝ። በጣም አምሽቼ ሰው ሁሉ ከተኛ በኋላ ነው የምተኛው ምናምን፣ ግን ቪዲዮ ለመጫን አስቸጋሪ ነው። ኔትወርክ በጣም የሚያስቸግርበት እስከነ ጭራሹ የሚጠፋበትም ቀን አለ። ና እህቶቼ ከዛ አንጻር እንድታዩልኝ። ብዙ ኮሜንቶችን ሳይ ስለነበር ነው እንዴት ፍቅር እንትተያታለሽ፣ እንዴት ስለ ፍቅር አታወሪም፣ እንዴት ስለ ፍቅር ቪዲዮ አሰሪም እያላች ስለነበር ነው። ና በዚህ አንጻር ሆኖብኝ ነው። ና እህቶቼ ከዚህ አንጻር ነው እንድትረዱኝ ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቻልኩት አቅም ስለ ሁሉም ስለምወዳቸው ልጆች ስኬታቸውን ማየት ስለምፈልጋቸው ልጆች ከፍ ብለው በቃ የነሱ ደስታ የሚያስደስተ ልጆች ብዙ አሉ። ስለ እነሱ ሁሌም ባወራ ደስ ይለኛል። ግን የኔትወርክ ና የጊዜ ችግር ስለሆነብኝ ነው። አሁን ደግሞ ሰሞኑ እንግዲህ ትንሽ በዓላት ነው፣ ምናልባት ትንሽ ልጠፋ እችላለሁ። ና እንዳትቀየሙኝ ለማለት ነው። ሁሌም አብራችሁ ስለምትሆኑ በኮሜንታችሁ ብዙ ድጋፋችሁን ስለምታሳዩኝ የእውነት እግዚአብሔር ለእናንተ ምንም ቃል የለኝም። በጣም ነው የማመሰግረው። ማከብራችሁም ወዳችሁ ከፍቅርዬ ጎን ሁላችንም እንሆን። ወደ ሁለት መቶ ኬ እናስገባት፣ ሰብስክራይብ እናርግ። እሷን የምናበረታታት ላለሁኝ። ሰላም አሉልኝ። ወዳችኋለሁ።